ሰላምታችን በእያላችሁበት ድረስ የተወደዳችሁ ተመልካቾቻችን፣ ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ የሰዓቱን ዜናዎች ይዘን ቀርበናል። ዜናዎቹን ዮሀና መኮንን ወደ እናንተ እያደረስኩ አብሬያችሁ ቆይታ አደርጋለሁ። አብራችሁን ነው። ቀዳሚ ወዳደረግ ነው ዜና አልፋለሁ። የመንግስት ሀብት ብክነት እንዳይገጥመው ኃላፊነት ወስዶ መንቀሳቀስ እንደሚገባ የአማራ ክልል ምክር ቤት አባላት አሳሰቡ። የኦዲት ግኝት ያለባቸው ተቋማት በአጭር ጊዜ እንዲያስመልሱ ምክር ቤቱ አሳስቧል። የክልሉ ምክር ቤት የመንግስት ወጪ አስተዳደር ቁጥጥር ቋሚ ኮሚቴ አባላት በኦዲት ግኝት አመላለስ ዙሪያ ከሰሜን ሸዋ ዞንና ከደብረ ብርሃን ከተማ አስተዳደር ከሚመለከታቸው አካላት ጋር መክረዋል። ገንዘብ ታደሰ ተጨማሪ አላት የመንግስት ሀብት በፍትሐዊነት ጥቅም ላይ ውሎ የሕዝቡ የመልማት የመልካም አስተዳደር ጥያቄዎች ምላሽ እንዲያገኙ የመቆጣጠር ኃላፊነት ያለው የአማራ ክልል ምክር ቤት የመንግስት ወጪ አስተዳደር ቁጥጥር ጉዳዮች ቋሚ ኮሚቴ በደብረ ብርሃን ከተማ አስተዳደርና በሰሜን ሸዋ ዞን የገንዘብ መምሪያ በ2015 16 የኦዲት ግኝት አመላለስን በተመለከተ መክሯል። በምክር ቤቱ የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ ሰብሳቢ እመቤት ከበደ ምክር ቤቱ በሁለቱ ዞኖች በአዲስና በወዝፍ የኦዲት ግኝት በተቀናጀ መንገድ መሰብሰብ እንደሚገባቸው ማለታቸውም አሳስበዋል። በሁለቱ ተቋማት ላይ የተለያዩ የኦዲት ግኝቶች ነው የተገኙት። የሰሜን ሸዋ ኢንሹራንስ ና እንግዲህ የከፋ የኦዲት ግኝት ነው የተገኘበት። ብዙ የተሰብሳቢ ና የተከፋይ ያበጡ ሂሳቦች አሉ። ከተከፋይ ጋር ተያይዞ ከማን እንደሚሰበሰቡ ሶስተኛ ማረጋገጫ ያልተገኘላቸው ተሰብሳቢዎችም አሉ። በነዛ ዙሪያ እንግዲህ ውይይቶች አድርገናል። እኛም እንደ ቋሚ ኮሚቴ ማድረግ የሚገባቸውን ግብረ መልሶች ሰጠናል። የሰሜን ሸዋ ዞን ገንዘብ መምሪያ ምክትል ኃላፊ አቶ በለጠው አበበና የደብረ ብርሃን ከተማ አስተዳደር ገንዘብ መምሪያ ኃላፊ ሰለሞን ሞገስ በክልሉ ኦዲተሮችና በምክር ቤቱ የተቀናጀ ተግባር ግኝቶችን እያስመለሱ እንደሚገኙም ነው የተናገሩት። እንደ ደብረ ብርሃን ከተማ የመንግስት ተቋማት የኦዲት አገልግሎት ይሰጣቸዋል። ከዚህ ውስጥ በዚህ በጀት አመት እንደ እቅድ ያዝነው 46 ተቋማትን እንመረምራለን ብለን እቅድ ይዘን ነበር። 35ቱን ተቋማት የኦዲት አገልግሎት ሰጥተናል። ከነዚህ ተቋማት የተገኘ ጉለት አንድ ነጥብ አራት ሚሊዮን ነው። አንድ ነጥብ አራት ሚሊዮኑን መቶ ፐርሰንት የማስመለስ ስራ ሰርተናል። የዘመኑ ማለት ነው። ውዝፍ ጉለት በተመለከተ 7.5 ሚሊዮን ነው። 6.3 አካባቢ ሚሊዮን ለማስመለስ ተሞክሯል። ቀሪውን ጉለት በተመለከተ በቀጣይ አሰራሩን ጠብቀን በማነጋገር እንዲመለስ ሕግና አሰራሩን እናስጠብቃለን ማለት ነው። የሰሜን ሸዋ ዞን ግኝትን በተመለከተ በተለይ ከጊዜ ወደ ጊዜ በግኝት ደረጃ ያሉት ነገሮች ስንመለከታቸው እየቀነሱ የመጡበት ሁኔታ ያለው ለግኝቱም ትኩረት ሰጥቶ በተለይ ጊዜ ግኝት አስመላሽ ግብረ ኃይል በየደረጃ ያለው ወረዳ ደረጃ በዞንም ያለው አካል ተቀናይቶ ስራዎችን በመስራቱ ወደ ሰባ ሰባት ፐርሰንት አካባቢ የግኝት አመራር ስርአታችን የደረሰበት ሁኔታ ነው። ከዚህም በላይ መሄድ የምንችልባቸው በርካታ አማራጮች አሉ። አንዱ ትልቁ ነገር በየወረዳው በየአካባቢ ያለውን ነገር ግኝት የማስመለስ ስራውን አጠናክረን ስራ ለመስራት የማወረደ መስፈርት አካል አድርገን ለሁሉም ወረዳ አንዱ የሚመዘንበት የሚገመገምበት ተግባር ሆኖ ስራዎችን እየሰራን ያለንበት ሁኔታ ነው ያለን። የክልሉ ዋና ኦዲተር መስሪያ ቤት ዋና ኦዲተር ዶክተር አማረ ብርሃኑ የግኝት አሰባሰብ ሂደቱ ስኬታማ እንዲሆን ድጋፎችን እንደሚያደርጉም ነው የተናገሩት። ሁሉም ተቋም እንዲረዳ እንፈልገው አጋዥ ነው፣ ዋና ኦዲተር መስሪያ ቤት ስለዚህ ከዛ መርሆ አንጻር ኦዲት ያደርጋል። የኦዲት ግኝቶችን ካገኘ በኋላ ግኝቶችን መነሻ አድርጎ መፍትሄዎችን ከማፈላለግ አንጻር አብሮ የሚሰራ አካል ነው ከሁሉም ሴክተር ጋር። በተለይ የመንግስት ወጪን ከማስተዳደርና ከመቆጣጠር አንጻር ያሉ ጉዳዮችን ወስዶ ከሚመለከታቸው ስቴክ ሆልደርስ ጋር ውይይት ያደርጋል። የውስጥ ኦዲተሮችን አቅም ማሳደግ ግኝቶችን በፍጥነት እንዲመለሱ የሚያደርግ ዋነኛ መንገድ መሆኑም ተጠቁሟል። በሁለቱም ዞኖች የኦዲት ግኝታቸውን እንዲያስመለሱና የደረሱበትን በ አስራ አምስት ቀን ውስጥ ሪፖርት እንዲያቀርቡ ከቋሚ ኮሚቴው አቅጣጫ ተቀምጧል። የውሃ ሀብቶችን በአግባቡ ለማስተዳደርና ለመጠቀም የሚያስችል ፖሊሲ መዘጋጀቱን የውሃና የኤነርጂ ሚኒስቴር አስታወቀ። ሚኒስቴር መስሪያ ቤቱ የፖሊሲ ዝግጅቱን አስመልክቶ ከባለድርሻ አካላት ጋር ውይይት አካሂዷል። ዘገባው የኢብራሂም መሐመድ ነው፣ ቴዎድሮስ ደሴ ያቀርበዋል። ኢትዮጵያ በ1992 የመጀመሪያውን የውሃና ኤነርጂ ፖሊሲ ማዘጋጀተው ይታወሳል። ይሁን እንጂ ይህ ፖሊሲ የግድብ ደህንነት፣ የድንበርና ድንበር ተሻጋሪ የውሃ ሀብቶች አስተዳደርና አጠቃቀም ላይ ውስንነቶች እንደነበሩበት በውሃና ኤነርጂ ሚኒስቴር የውሃ ሀብት አስተዳደር አማካሪ የሆኑት በላይን ኤርዶዋን አንስተዋል። አሁን ላይ የተዘጋጀው ፖሊሲ ከአሁን በፊት የፖሊሲ ድጋፍ ይፈልጉ የነበሩ ተግዳሮቶችን ለመፍታት የውሃ ሀብቶችን በአግባቡ ለማስተዳደርና ለመጠቀም የሚያስችል ነው ብለዋል። በፖሊሲው ላይ አንደኛው የተቀመጠው ዋና ጉዳይ የተቀናጀ የ ሀብት አስተዳደር ማስፈን ተብሎ የተቀመጠው፣ ማለት ያ ማለት ውሃን አስተማማኝ ግኝት እንዲኖረው ማድረግ፣ ጥራቱና ብዛቱ እንዲጠበቅ ማድረግ፣ ከዚያ በኋላ ደግሞ የውሃ አጠቃቀምና የውሃ አጠቃቀሙ በፈቃድ ስርዓት ላይ የተመሰረተ እንዲሆን ማድረግ ማለት ይሄንን የውሃ ሀብት አስተዳደሩን በዚህ መንገድ ከመሰረትን በኋላ ቀጥሎ ምን ይመጣል? ውሃን ለመጠጥ ውሃ መጠቀም ይመጣል፣ ውሃን ለመስኖ፣ ውሃን ለኢንዱስትሪ መጠቀም ይመጣል ማለት ነው። ሌላው የውሃ አካላቶቻችን ስናያቸው በአብዛኛው በአንደኛው በአየር ንብረት ለውጥ፣ ሁለተኛ በእኛ አያያዝ፣ ሶስተኛ በመጤ አረሞች የውሃ አካላቶቻችን በብዙ ተግዳሮት ውስጥ እያለፉ ነው ያሉት። ስለዚህ አትሊስት እነዛ የሚጠበቁበትን የፖሊሲ ድጋፍ ማስቀመጥ የግድ ያስፈልገዋል። ተሻሽሎ የተዘጋጀው ፖሊሲ በተለይም የኤሌክትሪክ አገልግሎት ተደራሽ ያልሆነባቸውን የሀገሪቱ አካባቢዎች ተደራሽ ለማድረግና የአየር ንብረት ለውጥን ለመከላከል የሚያስችል መሆኑን በውሃና የኤነርጂ ሚኒስቴር የኢነርጂ ዘርፍ አማካሪ የሆኑት ጎሳኤ መንግስቴ ተናግረዋል። አብዛኛው ህዝባችን አሁንም ኤሌክትሪክ ሙሉ ለሙሉ ያልደረሰው ስለሆነ ያን ህዝባችንን በተለይ የገጠሩን ህብረተሰብ ለማዳረስ በተለየ ሁኔታ መሄድ ስላለብን ኤነርጂን ወደ ውጭ በመሸጥ በተለይ ኤሌክትሪክን በማገናኘት ኤነርጂ እንደ ማንኛውም ሸቀጥ እየተሸጠ የውጭ ምንዛሬ ማግኛም ይሆናል እንደገና አገራዊ ትስስርንም የበለጠ የሚያጠናክር ይሆናል ማለት ነው እና ሌላው የኤነርጂ ፖሊሲ አንዱ ማሻሻል ትልቁ ነገር ኤነርጂን በቁጠባ መጠቀም በጣም ወሳኝ ነገር ነው ብዙዎቻችን አብዛኛው ህብረተሰብ ኤነርጂን እንዴት በቁጠባ መጠቀም እንዳለበት ብዙ ግንዛቤ መስጠት ያስፈልጋል። በውይይቱ የተሳተፉት የማዕከላዊ ኢትዮጵያ ክልል ውሃ መስኖና ማዕድን ልማት ቢሮ ኃላፊ አቶ ዳዊት ኃይሉ የተሻሻለው የውሃና ኢነርጂ ፖሊሲ በኢንዱስትሪና ማኒፋክቸሪንግ ዘርፉ ጉልህ ሚና እንዳለው ገልጸዋል። እንዴት ምርትና ምርታማነትን ከኤክስፖርት ጋር ተያይዞ ወደ ውጭ የሚወጡትን እንደገና ወደ ሀገር ውስጥ የሚገቡ ምርቶችን በመተካት ደረጃ የኤነርጂው ፖሊሲ ትልቅ አስተዋጽኦ ይኖራል። በኢንዱስትሪና ማኒፋክቸር ዘርፍም በጣም ረጅም ርቀት መሄድ የምንችልበት ሁኔታ ይፈጥራል። ስለዚህ ብዙ ጊዜ የንጹህ መጠጥ ውሃ ተቋማት አሁን ባለው ሁኔታ ተቋሙ ማስተዳደር ውስብስብ እያደረገው ነው። ለምን ትልቁ የኤነርጂው አማራጩ ነዳጅ ስለሆነ ማለት ነው። አሁን ደግሞ በዓለም ገበያ ላይ የነዳጅ ዋጋ ከጊዜ ወደ ጊዜ መጨመሩ በራሱ ሌላ ጥያቄ ስለሚከትበት ሶላራይዝድ ማድረግ በሶላር ኃይል ማቅረብ እንደገና ደግሞ በውሃ ኢነርጂን የማቅረቡን ስራ ስንሰራ ሁለቱን ተመጋጋቢ በማድረግ ኢነርጂው ለሀገር ኢኮኖሚም ግንባታ ለማህበራዊ አገልግሎትም፣ ለኢኮኖሚ አገልግሎትም ትልቅ ፋይዳ ያለውና በዚህ ልክ የተቃኘ በመሆኑ የፖሊሲው ይዘት የሚያሳይ ነው። በሰሜን ሸዋ ዞን ይፋት ቀጠና ከነበረው ተደጋጋሚ የሰላም እጦት ወጥቶ የአካባቢው ማህበረሰብ ፊቱን ወደ ልማት አዙሯል። የቀጠናው ሰላም አስተማማኝ እንዲሆን ፕሮዴቨሎፕመንት ኔትወርክ የተሰኘ ግብረሰናይ ድርጅት ከአማራ ከኦሮሞና ከአፋር ብሔረሰቦች የተውጣጡ የህብረተሰብ ክፍሎችን ያሳተፉ ውይይቶችን እያደረገ ይገኛል። ደጀን በቀለ። በይፋት ቀጠና የተከሰቱ ተደጋጋሚ የሰላም እጦት ችግሮች ህዝቡን ለከፋ ማህበራዊ፣ ምጣኔ ሀብታዊና ሰብአዊ ኪሳራ አጋልጠውታል። በቀጠናው ያሉ የአፋር የኦሮሞና የአማራ ብሔረሰብ ተወካዮችም የግጭት ጠማቂዎችን እኩይ ፍላጎት ለማክሸፍ በትኩረት እየሰሩ ይገኛሉ። ፕሮ ዴቨሎፕመንት ኔትወርክ የተሰኘ ግብረሰናይ ድርጅትም ከሶስቱም ብሔረሰቦች የተውጣጡ የሃይማኖት አባቶችን፣ የሀገር ሽማግሌዎችን፣ እናቶችንና ወጣቶችን በማሳተፍ የችግሩን ሰንኮፍ የለየ ዘላቂ ሰላም ለማረጋገጥ ተደጋጋሚ የውይይት መድረኮችን አዘጋጅቷል። የብሔረሰቦቹ ተወካዮችም በሰ

ሌላ ምናምን ይከሰታል። ያ በምን እንዴት ነው ማቅረፍ ያለብን በሚለው ላይ ከሁለቱም በኩል ስለተወያየን መፍትሄው ይመጣል ብለ ያስባለሁ። በእነዚያ ግጭቶችም ሰላም ወዳዱ ማህበረሰብ ዋጋ መክፈሉን ያነሱት ተወካዮቹ መንግስትና ሕዝብ ባከናወኗቸው ልዩ ልዩ የሰላም ተግባራትም ውጤት መመዝገቡን ገልጸዋል። የተገኘውን ሰላም ለማጽናትም በጋራ የመስራት ቃል ኪዳን ፈጽመዋል። ከውድመት በስተቀር ምንም አላገኘንም። ከጥፋት በስተቀር ምንም አልተገኘም። እኛ ራሳችን

ሌሎች አመለካከቶች ቢቀረፉ አንድነት ወደ አንድነታችን ድሮ ነበሩ አንድነታችን እንድንመጣ በሚል ነው። ጠቃሚ ነው። ፕሮዴቨሎፕመንት ኔትወርክ በቀጠናው ግጭት ተወግዶ ሰላምና መረጋጋት እንዲሰፍን እንዲሁም ልማት እንዲፋጠን ለተከታታይ ዓመታት እየሰራ ይገኛል። ይህ ተግባር ተጨባጭ ለውጥ ማምጣቱንም የጅሌ ጥሙጋ እንደዚሁም የኤፍራታና ግድም ወረዳ መሪዎች ገልጸዋል። የሃይማኖት አባቶች፣ የሀገር ሽማግሌዎች፣ ሴቶችና ወጣቶችን ጨምሮ በሰላም አማራጮች ዙሪያ ውይይት ያደረጉ የብሔረሰቦቹ ተወካዮችም መሬት ላይ ጠብ የሚል ስራ እንዲከውኑ የሰንበት የከተማ የማስተዳደር ከንቲባ ፋጡማ ሀሰን አሳስበዋል። መንግስት ህዝቡ እንደ ጀና አድርጎ ዘላቂ ሰላም ለማረጋገጥ በልዩ ሁኔታ ይሰራል ያሉት ደግሞ የኤፍራታና ግድም ወረዳ ብልጽግና ፓርቲ ጽህፈት ቤት ኃላፊዋ ወይዘሮ ሰአዳ ይማም ናቸው። ሁላችንም በየራሳችን በየዘርፋችን የሚጠበቅብን ኃላፊነት ምንድን ነው? ምንድን ነው ማድረግ ያለብን? ጠላትስ ለምንድን ነው ይሄንን ቀጠናችንን የመረጠው? ቀጠናውን የሰላም የልማት የአብሮነት የፍቅር ለማድረግ ምንድን ነው መስራት ያለብን? የተወያያችሁትን በተጨባጭ መሬት ለማስነካት ብትሞክሩ የተሻለ ነው። ህዝባችን ወደ ጋራ ልማት፣ ወደ ጋራ ሰላም አብሮ የሚጠቀምበት አንድነታችን የሚያጠናክር ስራ ላይ የምንደብቀው አቅምም፣ ጉልበትም፣ ገንዘብም የለንና እንደ መሪ ከእናንተ የእናንተን አቅም ተጠቅመንኛ ለውጦችን ለማስቀጠል ልማታችሁን ለማረጋገጥ ዋጋ ለመክፈል ዝግጁ ነን ና በርቱልን። ሁሉም የየድርሻውን ኃላፊነት ለመወጣት ዝግጁ ይሁን። በይፋት ቀጠና የሚኖሩ የአማራ፣ የአፋርና የኦሮሞ ብሔረሰቦች የተገኘውን አንጻራዊ ሰላም ተጠቅመው የልማት ስራቸውን እያሳለጡ እንደሆነም ለመገንዘብ ተችሏል። ይህንን ሰላም ዘላቂ ለማድረግም በትኩረት እየተሰራ ነው ተብሏል። በቀን ከ2000 ሊትር በላይ ደም ለህሙማን እንደሚያስፈልግ የደምና ህብረ ህዋስ ባንክ አገልግሎት ዋና ዳይሬክተር ዶክተር አሸናፊ ታዘበው ገለጹ። በሚተካ ደም የማይተካውን የሰው ልጅ ህይወት ለመታደግ የበጎ ፈቃድ ደም ለጋሾች ትብብር ያስፈልጋልን ብለዋል። ራሄል ደምሰው ተጨማሪ አላት። የኢትዮጵያ ደምና ህብረ ህዋስ ባንክ አገልግሎት በተለያዩ ጊዜዎች ግንዛቤን በመፍጠር ከበጎ ፈቃደኛ ለጋሾች የሚሰበሰበውን ደም ያለምንም ቅድመ ሁኔታ ለታካሚዎች በማድረስ የሰውን ህይወት መታደግ ላይ ትኩረት በማድረግ እየሰራ ያለ ሰብአዊ የመንግስት ተቋም ነው። በአስር አመታት ውስጥም ፈጣን የሆኑ ለውጦችን በማስመዝገብ የደም ማሰባሰብ ስራዎችን እየሰራ መሆኑን የኢትዮጵያ ደምና ህብረ ህዋስ ባንክ አገልግሎት ዋና ዳይሬክተር ዶክተር አሸናፊ ታዘበው ተናግረዋል የዓለም ጤና ድርጅት ከሚያስቀምጠው ስታንዳርድ ከመድረስ አንጻር ብዙ ስራዎች ይጠበቃሉ። ሆኖም ግን ይህ አገልግሎት ካለፉት አመታት አንጻር ስናየው አሁንም እየጨመረ እድገቱ በተለይ የደም ማሰባሰብ መጠኑ እየጨመረ የመጣበት አፈጻጸም ነው ያለው። ኦልሞስት በደም እና አብረዋስ ባንክ አገልግሎት በሚል በኤጀንሲነት ከተቋቋመ ኦልሞስት አስር አመቱ ነው። በዚህ አስር አመት ውስጥ የደም ማሰባሰባችን ከሶስት እጥፍ በላይ ተናድጓል። ይሄም ያሳየን የህብረተሰቡ ተሳትፎ የህብረተሰቡ ቃተሊና እንዲሁም የመለገስ በበጎ ፈቃድ እንደሚለገስ እንደመሆኑ መጠን እየጨመረ ነው የመጣ። ወደፊት ደግሞ በሚኖሩ ንቅናቄዎች ያልተደረሰባቸው የህብረተሰብ ክፍሎችን በመድረስ ቁጥሩን ከፍ ለማድረግ ተጠናክሮ ይቀጥላል ብለን እናስባለን። ዋና ዳይሬክተሩ በአማራ ክልል ያሉ የደም ባንክ ቅርንጫፎች ተዘዋውረው ከበጎ ፈቃደኞች ደም ማሰባሰብ እንዲችሉ ሊታገዙ እንደሚገባም ገልጸዋል። በአጠቃላይ አሁን ባለው ኤስቲሜሽን ከ2800 ደም በላይ በቀን ያስፈልገናል። ሆኖም ግን እስካሁን ባለው አሰባሰብ ስናየው ከ1 ሺ 1 መቶ በላይ እየዘለለ አደለም። ስለዚህ በጣም ሰፊ የሆነ ጋፓ አለ ይህ ሰፊ የሆነ ጋብ ደግሞ በተለይ ጸጥታ ኢሹ ባለባቸው ክልሎች ወይም ቦታዎች አካባቢ የተባባሰ ይሆናል። የጸጥታ ችግሮች እንደሚታወቀው አንደኛ ተንቀሳቅሶ እንደ ልብ ለመስራት ሊሚቴሽን ያመጣሉ። የጸጥታ ችግሮች የደም ዲማንድን ይጨምራሉ። ስለዚህ በሁለቱም ሳይድ የጸጥታ ችግር መኖሩ አማራ ክልል ላይ ደፊኒትሊ እንደዚህ አይነት ችግሮች ሊፈጥሩ ይችላሉ ተብሎ ይታሰባል። አሁንም ቢሆን እነዚህ ክልሎች በተለይ አማራ ክልል ውስጥ ያሉት ደም ባንኮቻችን አሁንም በሰፊው መታገዝ ያስፈልጋቸዋል። በጎ ፈቃደኝነትን በማበረታታት ተጨማሪ በጎ ፈቃደኛ ደም ለጋሾችን ቁጥር በማብዛት በትኩረት እንደሚሰሩ ዶክተር አሸናፊ ተናግረዋል። ከለጋሽ ከለጋሾቻችን ጋር ያው ጥብቅ ጥብቅ የሚባል ቁርኝት ነው ያለን። በተለይ ከሬጉላር ዶነር ከምንላቸው በየሶስት ወሩ ከሚለግሱ ወገኖቻችን ጋር ጥብቅ ቁርኝት ነው ያለን። በስትራቴጂ ከያዝናቸው ስራዎች ውስጥ በተለይ እስካሁን ድረስ አልነበረንም በዚህ ዓመት እንፈጽማቸዋለን ብለን ከያዝናቸው ውስጥ የማቆያና የማበረታቻ ስትራቴጂ ነው። ሰዎች መጣው ለመጀመሪያ ጊዜ ደም እንዲለግሱም እናበረታታበት ሁለተኛ ደግሞ ከለገሱ በኋላ በየሶስት ወሩ በቋሚነት ቢያንስ በዓመት ሶስት ጊዜ ለጋሽ እንዲሆኑ እንዲቆዩ የምናደርግበት መንገድ ነው። ያሉትም ደጋግሞ እንዲለግሱ እናደርጋለን ብለን እናስባለን። ከዚህ ውስጥ አንዱ ያው የሚዲያ ሚና ወሳኝ ነው። በዚህ አጋጣሚ ስለዚህ ሚዲያዎችንም እዚህ ተግባር ውስጥ በምንገባበት ጊዜ ሰፊ የሆነ ተሳትፎ እንደሚያስፈልግ ከወዲሁ ማሳወቅ እንፈልጋለን። ደም ለሚያስፈልጋቸው ህሙማን በፍጥነት ተደራሽ ለማድረግ ሁሉም በጎ ፈቃደኛ በመሆን ትብብር ሊያደርግ ይገባል ብለዋል። በመጨረሻም ወደ አጫጭር ዜናዎች እናልፋለን። መሰረት መግጫት አቀርባቸዋለች። ተከታትለን እንመለስ። የኢፌድሪ የህዝብ ተወካዮች ምክር ቤት የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ የዲሞክራሲ ተቋማትን የቀጣይ ዓመት የበጀት ዝግጅት ማጠቃለያን በተመለከተ ከገንዘብ ሚኒስቴር ጋር ተወያይቷል። አጠቃላይ የሀገሪቱን ጠቅላላ በጀት ወይም የውጭ ፍላጎት አደራጅቶ የሚያቀርበው የገንዘብ ሚኒስቴር በመሆኑ ግልጸኝነትን ከመፍጠር አኳያ ማብራሪያ ያስፈልጋቸዋል የተባሉ ጥያቄዎች ለገንዘብ ሚኒስቴር ቀርበው ሰፊ ውይይት ተደርጎባቸዋል። ቋሚ ኮሚቴው ተጠሪነታቸው በቀጥታ ለህዝብ ተወካዮች ምክር ቤት የሆኑ የዲሞክራሲ ተቋማት በ2018 በጀት ላይ ውይይት ሲያደርግ ቆይቷል። የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ ሰብሳቢ አቶ ደሳለኝ ወዳጄ በጀት የሀገር ሀብት በመሆኑ ቁጠባን መሰረት ያደረገ አጠቃቀምና ፍትሐዊነትን ታሳቢ ያደረገ መሆን አለበት ሲሉ አመላክተዋል። ለቀረቡት ጥያቄዎች የገንዘብ ሚኒስቴር ከፍተኛ ኃላፊዎች ምላሽና ማብራሪያ ሰጥተዋል። ዘገባው የህዝብ ተወካዮች ምክር ቤት ነው። የማክሮኢኮኖሚ ማሻሻያው ዘላቂና አካታች የፋይናንስና የኢንሹራንስ ስርዓትን ለመገንባት ትልቅ ሚና እየተጫወተ መሆኑን የብሔራዊ ባንክ ገዢ ማሞ ምህረቱ ገለጹ። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በተገኙበት 51ኛው የአፍሪካ ኢንሹራንስ ድርጅት ዓመታዊ ኮንፈረንስና ጠቅላላ ጉባኤ በአዲስ አበባ መካሄድ ላይ ነው። የብሔራዊ ባንክ ገዢ ማሞ ምህረቱ በዚህ ወቅት እንዳሉት ኢትዮጵያን ጨምሮ በብዙ የአፍሪካ ሀገራት የኢኮኖሚ ሪፎርም እየተከናወነ ነው። ብድርን በተመለከተ ያሉ ችግሮች ሲፈቱ የኢንሹራንስ ዘርፉን በሚፈለገው አቅም ማሳደግ እንደሚቻል ገልጸዋል። የኢትዮጵያ ሀገር በቀል የልማት ህሳቤ የሰብአዊ ድጋፍ ፍላጎትን በራስ አቅም ምላሽ መስጠት የሚያስችል አቅም መፍጠሩን በጠቅላይ ሚኒስትር ጽህፈት ቤት የካቢኔና ሴክተር ክትትል ዘርፍ ሚኒስትር ዴታ አክሊሉ ታደሰ ገለጹ። የአደጋ ስጋት አመራር ኮሚሽን የሰብአዊ ድጋፍ በራስ አቅም ንቅናቄ ስትራቴጂክ ማዕቀፎች ትግበራ ላይ ለፌዴራል ለክልልና ለከተማ አስተዳደር ባለድርሻ አካላት የአቅም ግንባታ የምክክር መድረክ እያካሄደ ነው። በጠቅላይ ሚኒስትር ጽህፈት ቤት የካቢኔና ሴክተር የክትትል ዘርፍ ሚኒስትር ዴታ አክሊሉ ታደሰ መንግስት የሰብአዊ ድጋፍ ሉዓላዊነትን በራስ አቅም ማረጋገጥ የሚያስችል ታሪካዊና ጨዋታ ቀያሪ ውሳኔዎችን አሳልፏል ብለዋል። በዚህም የኢትዮጵያን ሀገር በቀል የብዛሃ ኢኮኖሚ የሪፎርም እርምጃዎቹን ሁለንተናዊ የበላይነትን ማረጋገጥ የሚያስችል ተጨባጭ ውጤት እየተመዘገበ እንደሚገኝ ገልጸዋል። በሰው ሰራሽና የተፈጥሮ አደጋ ምላሽ አሰጣጥ የተዘጋጁ የፖሊሲና የህግ ማዕቀፎችም የሰብአዊ ድጋፍ አቅርቦትና ፍላጎት ለ ላይነትን ለማረጋገጥ ከፍተኛ አቅም እየፈጠሩ እንደሚገኙ ተናግረዋል። የአደጋ ስጋት አመራር ኮሚሽን ኮሚሽነር አምባሳደር ዶክተር ሽፈራው ተክለማርያም በበኩላቸው ተረጂነትን ኢትዮጵያን የማይመጥን ከኢትዮጵያን ባህልና ልምድ የተቃረነ መሆኑን ገልጸዋል። በመሆኑም ሰብአዊ ድጋፍን በራስ አቅም ለመሸፈን በአርበኝነት መንፈስ በቁርጠኝነትና በትብብር መስራት ወሳኝ መሆኑን በአጽንኦት ተናግረዋል። የኢትዮጵያ ዜና አገልግሎት ድርጅት ዘገባ ነው። የተወደዳችሁ ተመልካቾቻችን፣ ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ለሰዓቱ የያዝናቸው ዜናዎች በተከታተላችኋቸው መልኩ ተጠናቀዋል። አብራችሁን ስለቆያችሁ ከልብና እናመሰግናለን። በያላችሁበት መልካም ጊዜ ነላችሁ።